ከሌሎች ሰዎች ጋር ያላችሁ ግንኙነት በሕልሞቻችሁ፣ በስኬታችሁ፣ በደስታችሁና በውስጣዊ ሰላማችሁ ላይ ወሳኝ ተጽዕኖ እንዳለው ሳይታለም የተፈታ ሐቅ ነው። ለአንዳንዶቻችን ስኬታችን፣ ደስታችን፣ ሐዘናችን፣ ደህንነታችን በአጠቃላይ ሕይወታችን አውቀነው የሚሆን ሳናውቀው በሌሎች ሰዎች መዳፍ ውስጥ ወድቋል። ይህ ደግሞ በጭራሽ መሆን የሌለበት ጉዳይ ነው። ስለዚህ ዛሬ ከሕይወታችሁ ሰርክል ውስጥ ልታስወጧቸውና ልትርቋቸው የሚገቡ ስድስት አይነት ሰዎችን እነግራችኋለሁ። ይህ ሰዎችን የመጥላት ወይም የማግለል ሂደት ሳይሆን ለእውነተኛው ደስታ ሰላምና ስኬታችን ሲባል የምናሰምረው ግልጽ አጥር ወይም ባውንደሪ ነው። ስለዚህ ሌሎችን ከመጥላትና ከማግለል ጋር ፈጽሞ እንደማይገናኝ ልብ በሉልኝ። አንደኛ፣ ከተስፋ አስቆራጭ ወይም አሉታዊ አመለካከት ካላቸው ሰዎች ራቁ። እነዚህ ሰዎች በየዕለቱ የችግሮችን አሉታዊ ጎን ብቻ የመመልከት አባዜ ያላቸው ናቸው። ለነሱ ማንኛውም ሀሳብና እቅድ መጨረሻው ውድቀት ወይም ኪሳራ ነው። እነዚህ ሰዎች በዙሪያቸው የሚደረጉ ማናቸውን ሙከራዎች ከንቱና ዋጋ ቢስ እንደሆኑ ያምናሉ። ከነዚህ አይነት ሰዎች ጋር ያለማቋረጥ መገናኘት የሚያስከትለው መዘዝ በጣም ከባድ ነው። የነሱ አሉታዊነት ልክ እንደ ተላላፊ በሽታ ነው። እናንተ አዲስና ትልቅ ሐሳብ ይዛችሁ ስትመጡ የነሱ የመጀመሪያ ምላሽ በጥርጣሬ እንድትሞሉ ያደርጋችኋል። ለምን ትሞክሯለህ? በቃ አይሳካም፣ ይህ ሐሳብ በጣም ከባድ ነው፣ አያዋጣህም የሚሉና ገዳይ ቃላትን ስለሚነግሯችሁ ውስጣችሁን በፍርሃት እና በጥርጣሬ ይሞሉታል። የነሱ የጨለመው አመለካከት የእናንተን ብሩህ ስሜት በማዳከም ለነገሮች የምትሰጡትን መልካም ግምት ያጠፋዋል። ለምሳሌ አዲስ ሥራ ለመጀመር፣ አዲስ ትምህርት ለመማር፣ ትዳር ለመመስረት ወይም ሌላ አንዳች እቅድ ስታቅዱ እነሱ ከስኬት ይልቅ ሊከሰቱ የሚችሉትን አደጋዎች ብቻ አጉልተው ያሳያችኋል። ይህ ደግሞ የእናንተን ችሎታ በማፈን ምንም አይነት ሙከራ እንዳታደርጉ ያግዳል። በመጨረሻም ሕልማችሁን ከመነሻው ሊገድለው ይችላል። እናም ከእንደዚህ አይነት ሰዎች አካላዊም ሆነ ስሜታዊ ርቀትን መጠበቅ በእጅጉ ተገቢ ነው። ሁለተኛ ከሐሜተኛ ሰዎች ራቁ። እነዚህ ሰዎች የሌሎችን የግል ሕይወት ችግሮችና ምስጢሮች እንደ መዝናኛ የሚቆጥሩ ናቸው። እነሱ በሚያወሩት የሐሜት ወሬ ውስጥ ያልተጨበጡ ታሪኮች፣ የተዛቡ እውነታዎችና የተጋነኑ ንግግሮች ይበዛሉ። ይህ ልማዳቸው የራሳቸውን ባዶነት ለመሙላት ትኩረት ለማግኘት ወይም በሌሎች ድክመት ላይ በመንተራስ የላቀ ስሜት እንዲሰማቸው ለማድረግ ሊሆን ይችላል። እንደዚህ አይነት ሰዎች የሚፈጥሩት ከባቢ አየር በእውነትና በታማኝነት ላይ የተመሠረተ ሳይሆን በጥርጣሬ እና በውሸት ላይ የተመሠረተ ነው። ከነዚህ ሰዎች ጋር ያላችሁ ግንኙነት እምነታችሁን ያፈራርሳል። አንድ ሰው በፊታችሁ ስለሌላ ሰው ሲያማ በልባችሁ ውስጥ አንድ ጥያቄ ይፈጠራል። እኔ በሌለሁበት ስለኔም ለሌሎች እንደዚሁ ያወራ ይሆን የሚል ጥያቄ። ይህ ጥርጣሬ ከሰዎች ጋር ባላችሁ ግንኙነት ላይ መርዝ ይረጫል። ከሐሜተኞች ጋር ጊዜ ማሳለፍ በጊዜ ሂደት ማንነታችሁ ላይ ጫና ያሳድራል። መጀመሪያ ላይ ሐሜት ማዳመጥ ብቻ ሊሆን ይችላል። ነገር ግን ከጊዜ በኋላ በዛ ውይይት ውስጥ ተሳታፊ የመሆን እድላችሁ በጣም ሰፊ ነው። ይህ ሁኔታ ደግሞ የራሳችሁን ስብእና ያበላሻል። ለራሳችሁ የአእምሮ ሰላምና ለግል ስኬታችሁ ስትሉ ሐሜት ከሚወዱ ሰዎች ጋር ያላችሁን ግንኙነት እንደገና መገምገም አስፈላጊ ነው። ያልተገባ ሐሜት ሲጀመር ወዲያውኑ ውይይቱን ወደ ሌላ ርዕስ ለመቀየር ጥረት ማድረግ ወይም በቀጥታ ውይይቱን ላለመሳተፍ መወሰን ተገቢ ነው። ይህን ሁሉ አድርጋችሁ ለውጥ ከሌለ ግን ለራሳችሁ ስብእና እንዲሁም ክብር ሲባል ከእነዚህ አይነት ሰዎች ርቀታችሁን መጠበቅ የግድ አስፈላጊና ተገቢ ነው። ሶስተኛ፣ የራሳቸውን ጥቅም ብቻ ከሚያሳድዱ ራስ ወዳድ ሰዎች ራቁ። ራስ ወዳድ ሰዎች የሚፈልጓችሁ ከናንተ አንዳች ጥቅም ሲያስፈልጋቸው ብቻ ነው። ምናልባት ስሜታዊ ድጋፍ፣ ገንዘብ፣ ጊዜ፣ ያልያም የስራ እድል ወይም ሌላ ነገር ሊሆን ይችላል። ከነዚህ ሰዎች ጋር ግንኙነት መመስረት ጉልበታችሁን፣ ገንዘባችሁን ጊዜያችሁን፣ ስሜታችሁን፣ በአጠቃላይ ሁሉን ነገራችሁን ያሟጥጣል። ራስ ወዳድ ሰዎች የእናንተን ፍላጎት፣ ስሜትና ችግር ፈጽሞ ግምት ውስጥ አያስገቡም። ሁል ጊዜ የነሱ ጉዳይ፣ የነሱ ችግር፣ የነሱ ስኬት ብቻ ነው የውይይት ርዕስ የሚሆነው። እናንተ ችግሩ ስትሆኑ ግን ለመደወል፣ ለማጽናናት ወይም በቀላሉ ለማዳመጥ እንኳን ጊዜ የላቸውም። የነዚህ ሰዎች ከጎናችሁ ወይም በዙሪያችሁ መኖር ከኪሳራ ውጪ በህይወታችሁ የሚጨምረው አንዳች መልካም ነገር የለም። አራተኛ ከሚቀኑና ስኬታችሁን ከማይወዱ ሰዎች ራቁ። እነዚህ ሰዎች የእናንተን ስኬት እንደ መልካም ዜና አያዩትም፤ ይልቁንም እንደ ራሳቸው ውድቀት አድርገው ይመለከቱታል። የቀናት ስሜታቸው የሚንጸባረቀው በግልጽ ንግግር ባይሆንም እንኳን በዓይኖቻቸው፣ በዝምታቸውና በስሜታቸው ይታወቃል። ከእነዚህ አይነት ሰዎች ጋር ያላችሁ ግንኙነት በውስጣችሁ አሉታዊ ስሜትን ይፈጥራል። የህይወታችሁን አስደሳች ዜና ወይም ብስራት ስትነግሯቸው ምላሻቸው በሞቀ ስሜታችሁ ላይ ቀዝቃዛ ውሃ የሚቸልስ ሊሆን ይችላል። በተለያዩ ንግግሮቻቸውና አስተያየቶቻቸው ስኬታችሁን ያራክሳሉ። ይህ ደግሞ የተሻለ ነገር ትሰሩ ወይም ታሳኩ ዘንድ ከውስጣችሁ ያለውን መነሳሳት ወይም ሞቲቬሽን ይቀንሳል ብሎም ያጠፋል። እናም ከእነዚህ አይነት ሰዎች ልትርቁ ወይም ግንኙነታችሁን በእጅጉ ልታስተካክሉ ይገባል። አምስተኛ ኃላፊነት ከጎደላቸው እና ሰበበኛ ሰዎች ራቁ። እነዚህ ሰዎች የራሳቸውን ውድቀቶች፣ ስህተቶች ወይም ችግሮች በፍጹም አምነው አይቀበሉም። እነሱ እንደሚያምኑት የስህተቶቻቸውና የጥፋቶቻቸው ምክንያቶች በሙሉ ሌሎች ሰዎች ወይም ሁኔታዎች ናቸው። ለውድቀቶቻቸውና ለጥፋቶቻቸው እንደ ምክንያትነት ሌሎች ሰዎችን ይወቅሳሉ፣ ቤተሰባቸውን ይወቅሳሉ፣ ፈጣሪያቸውን ወይም አምላካቸውንም ይወቅሳሉ፣ በድላቸው ያሳብባሉ፣ መንግስትን ይወቅሳሉ፣ ያማርራሉ። ከዚህ ውጪ ግን ለስህተታቸውና ለጥፋታቸው ኃላፊነትን በጭራሽ አይወስዱም፣ የመፍትሄ ሰውም በፍጹም አይደሉም። እናም ከእንደዚህ አይነት ሰዎች ጋር መኖር ወይም ጊዜ ማሳለፍ አእምሯችሁንና ስሜታችሁን ይበክላል። የእነሱ የማያቋረጥ ቅሬታና ሌሎችን የመውቀስ ልምድ ለነገሮች ያላችሁን እይታ በጊዜ ሂደት ያበላሻል። በሕይወታቸው ውስጥ ለሚፈጠረው ችግር እውነቱን መቀበል ስለማይችሉ የችግሩን ሸክም ወደ እናንተ ሊያስተላልፉ ይችላሉ። በዚህ ምክንያት ከእነሱ ጋር የምታሳልፉት እያንዳንዱ ጊዜ በብሶትና ባሉታዊነት የተሞላ ነው። ኃላፊነትን መውሰድ ከማይችሉ ሰዎች ጋር የጠበቀ ግንኙነት ሲኖራችሁ የራሳችሁን ኃላፊነት የመውሰድ ልምድ ያዳክማል። የእነሱን የመውቀስ ልማድ ስትመለከቱ ቀስ በቀስ እናንተም ችግር ሲገጥማችሁ ለምን እንደተፈጠረ ለማብራራት ሰበቦችን መፈለግ ትጀምራላችሁ። ይህ ደግሞ በራሳችሁ ውሳኔና በድርጊቶቻችሁ ላይ ኃላፊነት እንዳትወስዱ ያግዳችኋል። ትክክለኛው የእድገት መንገድ የሚመጣው ስህተትን አምኖ ከመቀበልና ከእሱም ከመማር ነው። በሕይወታችሁ ውስጥ ለሚሆኑ ነገሮች ሁሉ ሙሉ ኃላፊነትን ለመውሰድና ከችግሮቻችሁ እንዲሁም ከስህተቶቻችሁ በላይ መሆን ከፈለጋችሁ ከነዚህ አይነት ሰዎች ጋር ድንበሮችን ማበጀት አስፈላጊ ነው። ስድስተኛ ሰዎችን የመተቸት ሱስ ካለባቸው ሰዎች ራቁ። ሰዎችን የመተቸት ሱስ ካለባቸው ሰዎች ጋር የቅርብ ግንኙነት ካላችሁ በእናንተ ምርጫዎችና ድርጊቶች ላይ ሁል ጊዜ አሉታዊ ፍርድን ታስተናግዳላችሁ። ይህ ፍርዳቸው ገንቢ ትችት አይደለም። ይልቁንም የመረጣችሁትን ልብስ፣ የተናገራችሁትን ቃል፣ የጀመራችሁትን ስራ ወይም ከሌሎች ጋር ያላችሁን ግንኙነት በማንኛውም ጊዜ ለመፈተሽና ስህተቶችን ለማግኘት ይፈልጋሉ። እንደዚህ አይነት ሰዎች የሌሎችን ሰዎች ጉድለቶች በመፈለግ ሱስ የተጠቁ ናቸው። ከነዚህ ሰዎች ጋር የጠበቀ ግንኙነት መመስረት በራስ መተማመናችሁ ላይ ከፍተኛ ተጽዕኖ አለው። የነሱ የማያቋርጥ ትችት የእናንተን ውስጣዊ ድምፅ ይደፍናል። በምትኩ ውሳኔ ስትወስኑ ሁሉ የእነሱ የትችት ድምፅ በውስጣችሁ ያስተጋባል። ይህ ደግሞ በራስ መተማመናችሁን ቀስ በቀስ እንዲቀንስ ያደርጋል። በዚህም ምክንያት ማንኛውንም ነገር ለማድረግ ትፈራላችሁ ወይም ትጠራጠራላችሁ። ከዚህ በፊት በልበ ሙሉነት ተወስኑት የነበረውን ውሳኔ ሁሉ ለመወሰን ታመነታላችሁ። አዲስ ነገር ከመሞከር ወደ ኋላ ትላላችሁ ስተት ሰርታችሁ ትችት ላለመቀበል ወይም ከውግዘት ለመዳን አዲስና ትልቅ ነገር ላለመሞከር ትወስናላችሁ። ይህ ደግሞ የራሳችሁን እምቅ ኃይልና ችሎታ እንዳትጠቀሙ ያደርጋል። ከእንደዚህ አይነት ሰዎች ጋር ያላችሁን ግንኙነት ካላስተካከላችሁና የእነሱ አስተያየት በየጊዜው እየተባባሰ ከሄደ በሕይወታችሁ ጭራሽ ጥቃቅን ምርጫዎችን እንኳን በነፃነት እንዳታደርጉ፣ ፍላጎታችሁን እንዳታስተናግዱና ሕይወታችሁን በነጻነት እንዳትመሩ ያደርጋችኋል። እነዚህ ሰዎች በራሳቸው እምነት የላቸውም። ስለ ራሳቸው ያላቸው ግምት ዝቅተኛ ነው። ውስጣቸው በቅናት የተሞላ ነው። ስለዚህ ሌሎችን በመተቸትና በማውገዝ በውስጣቸው የበላይነት ስሜትን ለመፍጠር ይሞክራሉ። ሌላውን ሰው በመተቸትና በማጣጣል የራሳቸውን ፍርሃትና ውስጣዊ ስብራት ለመደበቅ እንደ ጋሻ ይጠቀሙበታል። ስለዚህ የነሱ ትችት ስለናንተ ማንነት ሳይሆን ስለ እነሱ በራስ ያለ መተማመን የሚናገር መሆኑን መረዳት ጠቃሚ ነው። እናም ለራሳችሁ የአእምሮ ሰላምና ጤና እንዲሁም ለግል ስኬታችሁ ስትሉ ከእንደዚህ አይነት ሰዎች መራቅ ወይም ድንበር ማበጀት እጅግ ወሳኝ ነው። ትችትን ገንቢ በሆነ መልኩ የሚያቀርቡና የሚያበረታቱ ሰዎችን ሐሳብ ብቻ ተቀበሉ። ከዛም በራሳችሁ ምርጫዎች ላይ እምነት ይኑራችሁ። የራሳችሁ ዋጋ የሚወሰነው በሌሎች ሰዎች አስተያየት ሳይሆን በራሳችሁ ጥረትና ፍላጎት መሆኑን ሁሌም አትዘንጉ። ለዛሬ አበቃሁ። መልካሙ ሁሉ ከእናንተ ጋር ይሁን።